ዓለማችን ምርጡ የመሃል ሜዳ ሞተር ሊሸኝ ነው። ክርስቲያኖ ሮናልዶ በሌላ ክብረ ወሰን ተከሰተ። የሪያል ማድሪድ ተጫዋቾች ቅጣት ተላልፎባቸዋል። የዚህ ሳምንት የአውሮፓ ተወዳጅ ሌጎች ጨዋታዎችና ተያያዥ ዜናዎች የዛሬ ሌጀንድ ስፖርት ጥንቅራችን ትኩረቶች ሆነው ይቀጥላሉ። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎችን ያገኙ፣ ለሌሎችም ያጋሩ። ይህ ሌጀንድ ስፖርት ነው። እንቀጥላለን። ቀድመን ሳምንታዊ የእንግሊዝ ፕሪምየር ሊግ ጨዋታዎች ላይ ተያዥ ነጥቦችን እናንሳ። ተወዳጁ የእንግሊዝ ፕሪምየር ሊግ 31ኛ ሳምንት ዛሬ ቀን 9 ሰዓት ከ30 ጀምሮ ጨዋታዎችን ያስተናግዳል። ዛሬ ከሚደረጉ አምስት ጨዋታዎች መካከል የኡናይ ምሪው አስቶንቪላ ከኖቲንጋም ፎረስት እና አርሰናል ከኤቨርተን የሚያደርጓቸው ጨዋታዎች ትልቅ ግምት አግኝተዋል። ኤቨርተን ከአርሰናል ከቀኑ 9 ሰዓት ጨዋታዎችን ሲያደርግ፣ አስቶንቪላ ቪላ ከኖቲንጋም ፎረስት ምሽት 1 ሰዓት ከ30 የሚያከናውኑት መርሃ ግብር ነው። አርሰናሎች እጅግ ከሚከብዷቸው ሜዳዎች ተርታ የሚሰለፍ ነው ጉዲሰን ፓርክ። በታሪካቸው 104 ጨዋታዎችን በዚህ ሜዳ አድርገዋል። ማሸነፍ የቻሉት ግን 32ቱን ብቻ ሲሆን በ44 ጨዋታዎች ሽንፈትን ተጎንጭተዋል። በቀሪ ጨዋታዎች ደግሞ በመከባበር ነው የተለያዩት። ኤቨርተኖች በዚህ የውድድር ዓመት እጅግ አስጋሚ ጉዞ እያደረጉ ሲሆን በሊጉ 15ኛ ደረጃ ላይ ተቀምጠዋል። እነርሱ ካሉበት ደረጃ ላይ ካለ ቡድን ጋር ጨዋታ አድርገው ማሸነፍ የቻሉት ሁለት ብቻ ሲሆን አስቶንቪላና ብራይተንን ብቻ ነው ማሸነፍ የቻሉት። በጉዳት እየታመሰ ያለው አርሰናል ያለ ጋብሪኤል ሶስ፣ ካይ ሃቨርት፣ ጋብሪኤል ማጋሊሽ፣ ሪካርዶ ካላፊዮሪና ያለ ጁን ቲምበር ወደ ሜዳ የሚገባ ይሆናል። ጨዋታው ከቀኑ 9 ሰዓት ከ30 ጀምሮ በመርሲሳይዱ ክለብ ኤቨርተን ሜዳ ጉዲሰን ፓርክ ይካሄዳል። አስቶን ቪላ ከኖቲንጋም ፎረስት ሌላኛው ተጠባቂ መርሃ ግብር ነው። ጫካዎቹ በዚህ የውድድር ዓመት እጅግ አስደናቂ ጉዞ ነው እያደረጉ የሚገኙት። ሁለቱ አሰልጣኞች ኑኖ ስፕሪቶ ሳንቶና ኡናይ ምሬ በዚህ ውድድር ዓመት ላይ አስደናቂ ትዕይንት ሲያሳዩን፣ ሁለቱም ቡድኖች በአውሮፓ መድረክ የመሳተፍ ሰፊ ዕድል ይዘው ቀጥለዋል። ዛሬ በቪላ ፓርክ የሚደረገው መርሃ ግብር ሲጠናቀቅ ውጤቱ የደረጃ ለውጥ የሚያስከትል ይሆናል። አስቶን ቪላ ከ1994 ወዲህ በቪላ ፓርክ ከኖቲንጋም ፎረስት ጋር ያደረጋቸው ዘጠኝ ጨዋታዎችን አልተሸነፈም። በእርግጥ ጫካዎቹ አሁን በሌላ ቁመና ላይ መገኘታቸው ታሪክ ሊቀለበስ እንደሚችል ይገመታል። ጨዋታው ምሽት አንድ ሰዓት ከሰላሳም ይካሄዳል። ሌሎቹ ሶስት ጨዋታዎች ቀን አስራ ሁለት ሰዓት ሲከናወን ክሪስታል ፓላስ ከብራይተን ሆቫል ቢሆን ዌስትሃም ዩናይትድ ከበርነማውስ ጨዋታዎችን የሚያካሄዱ ይሆናል። ኤፒስዊች፣ ውልቭስ እና ዌስትሃም ከፍተኛ የመውረድ ስጋት ያለባቸው ክለቦች ናቸው። እናም ለዋንጫና ለአውሮፓ መድረክ ከሚደረጉ ትግሎች በበለጠ ለመትረፍ የሚደረገው መርሃ ግብር አጓጊነቱ ይበልጣል። ፕሪሚየር ሊጉ ነገ ሲቀጥል የሳምንቱን ታላላቅ ጨዋታዎችን ያስተናግዳል። ማንቸስተር ሲቲ ከማንቸስተር ዩናይትድ፣ ሊቨርፑል ከፉልሃም፣ ሰውዛምተን ከቶትንሃም፣ ቼልሲ ከብሬንትፎርድ መርሃ ግብራቸውን ያደርጋሉ። የሳምንቱ ታላቅ ጨዋታ የማንቹሪያን ደርቢ በኦልድ ትራፎርድ 196ኛው የማንቸስተር ዳርቢ እሁድ ሲጠበቅ ሁለቱም ማንቹሪያን በጉዳት እየታመሱ ነው። አርሊንግ ብራውት ሃላንድ ለቀጣይ አምስት ሳምንታት የማይመለስ ሲሆን ያጋጠመው ጉዳት ከፍተኛ ስለመሆኑ ተነግሯል። ሌሎችም ተጫዋቾች ሮድሪ፣ ናታናኬ ጆንስቶንስ፣ ና ማኑኤል አካንጂ አሁንም ወደ ሜዳ የማይመለሱ ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ከፍተኛ ጉዳት ዜና ክምችት ያለ ሲሆን ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ኤቨንአይደን፣ ሉክሾ፣ ጆኒቫንስ አሁንም በጉዳት ምክንያት ግልጋሎት አይሰጡም። ማቲያስ ዴሊት ለጨዋታው ዝግጁ ነው የተባለ ሲሆን ከሃሪ ማጎየር ጋር እንደሚጣመርም ይጠበቃል። ኮቤ ማይኖ ና ማሰን ማውንት ተመልሰዋል መባሉ ሌላኛው የዩናይትድ መልካም ዜና ነው። በዚህ መሰረት የአሰላለፍ መረጃዎች ይፋ ሲደረጉ ዩናይትዶች ኦናና፣ ማዝራዊ፣ ማጎየር፣ ዩሮ፣ ኡጋርቴ፣ ፈርናንዴዝ፣ ዶርጉ፣ ማውንት፣ ገርናቾ፣ ሆይለንድ ሆነው እንደሚሰለፉ ይጠበቃል። በሌላ በኩል በማንቸስተር ሲቲ ኤደርሰን፣ ዲያስ፣ ቫርዲዮል፣ ኦሬሊ፣ ጉንዶጋን፣ ጎንዛሌዝ፣ ሳቪኒዮ፣ ግሪሊሽ፣ ዶኩ ና ማርሙሽ ይሰለፋሉ ተብሎ ይጠበቃል። ታው ነገ ቀን 11 ሰዓት ከ30 ሲል የሚጀመር ነው የሚሆነው። ኦምባፔ ሹራብ ኬቨን ደብሮይነ በውድድር አመቱ መጨረሻ ማንችስተር ሲቲን እንደሚለቅ ተረጋግጧል። ቤልጅማዊው የማልሜዳ ተጫዋች ኬቨን ደብሮይነ ከ9 ዓመት ቆይታ በኋላ በውድድር አመቱ መጨረሻ ከክለቡ ጋር እንደሚላይ ተረጋግጧል። ተጫዋቹ ከማንችስተር ሲቲ ጋር ያለው ኮንትራት በውድድር ዘመኑ መጨረሻ የሚጠናቀቅ በመሆኑ በነጻ ዝውውር ማንችስተር ሲቲን እንደሚለቅ ቢቢሲ ዘግቧል። በክለቡ ቆይታውም የአውሮፓ ቻምፒየንስ ሊግ እና የእንግሊዝ ፕሪምየር ሊግ ዋንጫዎችን ጨምሮ የተለያዩ ዋንጫዎችን ማሳካት የቻለው ኬቨን ደብሮይነ በማንችስተር ሲቲ ቤት በ412 ጨዋታዎች ተሰልፎ 106 ጎሎችን አስቆጥሯል። 174 ለጎል የሚሆኑ ኳሶችንም አመሻሽቶ አቀብሏል። ኬቨን ደብሮይነ ከማንቸስተር ሲቲ ጋር በውድድር አመቱ መጨረሻ እንደሚለያይ በማህበራዊ ትስስር ገጹ የገለጸ ሲሆን ደጋፊዎችንም አመስግኗል። የሳውዲ ክለቦች የተጫዋቹ ፈላጊ መሆናቸው የሚታወቅ ሲሆን የተጫዋቹ ቀጣይ መዳረሻ የሳውዲ አረቢያ ሊግ ሊሆን እንደሚችልም ይጠበቃል። በሌላ ዜና የሪያል ማድሪድ ተጫዋቾች ቅጣት ተጥሎባቸዋል። የአውሮፓ እግር ኳስ ማህበር ሪያል ማድሪድ አትሌቲኮ ማድሪድን ባሸነፈበት ጨዋታ ላይ አንቶኒ ሮዲገር፣ ኪልያን ባፔ፣ ቪኒሸስ ጁኔር እና ዳኒ ሴባሲዮ ያሳዩት ጨዋነት የጎደለው የደስታ አገላለጽ ላይ ምርመራ መክፈቱ የሚታወስ ነው። ታዲያ ጉዳዩን ሲመረምር የቆየው የአውሮፓ እግር ኳስ ማህበር ተጫዋቾቹ ላይ የአንድ ጨዋታና የገንዘብ ቅጣት እንደጣለባቸው ይፋ ተደርጓል። በቅጣቱ መሰረት አንቶኒዮ ሩዲገር 40 ሺህ ዩሮ፣ ኪሊያን ባፔ 30 ሺህ ዩሮ እንዲሁም ሴባሲዮ 20 ሺህ ዩሮ የገንዘብ ቅጣት ተጥሏል ሎባቸዋል። በሌላ በኩል ተጫዋቾቹ የተጣለባቸው አንድ ጨዋታ ቅጣት በቀጥታ ተፈጻሚ እንደማይሆንና በአንድ ዓመቱ ውስጥ መቀጣት እንደሚችሉ ተገልጿል። በመሆኑም ተጫዋቾቹ በቀጣዩ የአርሰናል ጨዋታ ለቡድናቸው መሰለፍ እንደሚችሉም ተገልጿል። ማት ሀመልስ ጫማውን እንደሚሰቅል ይፋ አደረገ። ጀርመናዊ ተከላካይ ማት ሀመልስ የውድድር ዓመቱ ሲጠናቀቅ ራሱን ከእግር ኳስ ሜዳ እንደሚያገል አስታውቋል። ለ18 ዓመታት በጀርመን ሊግ በበየር ሙኒክና በቦርሲያ ዶርትሞንድ የተጫወተው የ36 ዓመቱ ተከላካይ አምስት የቡንደስ ሊጋ ዋንጫዎችን ጨምሮ በአጠቃላይ በክለቡ 15 ክብሮችን አሳግቷል። ለጀርመን ብሔራዊ ቡድን 78 ጨዋታዎችን ያደረገው ተከላካዩ የ2014ቱን የብራዚል ዓለም ዋንጫ ማሳካትም ችሏል። 686 ጨዋታዎችን ያደረገው ማት ሀመልስ በአሁኑ በአሁኑ ሰዓት ለሮማ እየተጫወተም ይገኛል። ብሩኖ ፈርናንዴዝ የመጋቢት ወር የእንግሊዝ ፕሪምየር ሊግ ምርጥ ተጫዋች ተብሎ ተመርጧል። ፖርቱጋላዊው የማንችስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ በእንግሊዝ ፕሪምየር ሊግ በመጋቢት ወር ባሳየው ድንቅ አቋም የወሩ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። የማንችስተር ዩናይትድ እንደ ቡድን አስቸጋሪ ውድድር ዓመትን እያሳለፈ በሚገኝበት በዚህ ጊዜ ፈርናንዴዝ በግሉ አስደናቂ አቋም በማሳየት ላይ ይገኛል። በተመሳሳይ በአሰልጣኞች ዘርፍ የኖቲንጋም ፎረስቱ አሰልጣኝ ኑኖ ስፕሪቶ ሳንቶ አሸንፈዋል። ኑኖ ስፕሪቶ ሳንቶ በኖቲንጋም ቤት በዚህ የውድድር ዓመት አስደናቂ የውድድር ዓመትን በማሳለፍ ላይም ይገኛሉ። ሲአር7 ታአምር መስራቱን ቀጥሏል። የ40 ዓመቱ ክርስቲያኖ ሮናልዶ እስካሁን ያገባው ጎል ብዛት 931 ደርሷል። በሳውዲ ፕሮፌሽናል ሊግ አልሂላል በሜዳውና በደጋፊው ፊት በአልናስር 3 ለ1 ድ ተሸነፈ። ክርስቲያኖ ሮናልዶ በጨዋታና በፍጹም ቅጣት ምት ሁለት ጎሎችን አስቆጥሯል። በጨዋታ ያስቆጠራት ጎል አመቻችቶ ያቀበለው ሳዲዮ ማኔ ሲሆን ሮናልዶ የጨዋታው ኮከብም ሆኗል። ሊጉን አልኢትሃድ በ61 ሲመራ አልሂላል በ57 ነጥብ ይከተላል። አልናስር በ54 ነጥብ ሶስተኛ ላይ ተቀምጧል። ክርስቲያኖ ሮናልዶ 1000 ግቦችን የማስቆ ጠር ህልሙ አሁንም በተግባር እየተገለጠ ለስኬት በመንደርደር ላይ ይገኛል። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች ይድረሷቸው።